ጠና ብዬ ግርግዳ ላይ የተሰቀለውን የኔኔ እናቴን ፎቶ አተቡሬ የተመለከት። የተወለድኩ ሰሞን የተነሳ ነው ፎቶ ነው። ዘወርም ብዬ አየዋቲ። እናቴ ቆማ ምሳ ምን ትበላለ አለች። ያችን እናቴን አየዋት ፎቶ ላይና፣ አሁን ያላት ልዩነት አይቼ ዓይኔንም ባሞላው ለካ እኔን ቀና በማድረግ ውስጥ ነው እሷ ያጎነበሰችው። ለካ እማ እንዲህ አልነበረችው። ቀጥ ብዬ ወደ እሷ ሄድኩ። አንዴ ውጭ እንውጣ ብያት ወጣት የሆነ ባሕር ዛፍ ስር ቁጭ አለ። ምነው ጌትዬ የሆንከው ነገር አለ እንዴ ብላ ጠየቀች። አይኔ በሙሉ አን ያያየች እማ ግን ደን አነሻ አይደል አልኳት። አዎ ደና ነኝ። ምን ነው እያመመኝ ይመስላለሁ እንዴ? ያው ዝም ብሎ እየደከመኝ ነው እንጂ እኮ ደና ነኝ። ደሞ ስለ እኔ አትጨነቅ ብዬሽ የለ አለች። አይ እንዲሁ እኮ ነውማ። ማ በቃ ምሰሪውን ስሪና ጊቢ እኔ ካርድ ገዝቼ እመጣለሁ አልኳት። ከተቀመጥንበት ደግፍ ያነሷት ከወገቧማ አቀርቅራ እየሄደች በል እንዳትቆይ እሺ እጠብቀሃለሁ ብላኝ ገባች እኔም አቀርቅሬ አምርሬ አለቀስኩ ለካ እማ ያረጀች ለካ እኔን እኔን እያልኩ እሷን እረስቻታለሁ እባክሽም መቤቴ ከለመንኩሽ ልመናዎች ሁሉ የእናቴን ነገር አደራሽ እሺ የእሷን አስቀድሚ ሌላ ይደርሳል ባይሆን ችግር የለውም የእሷን ነገር ግን አደራሽ። ለካ ስለ ውለታቸው የማያውሉ ብዙ ባለ ውለተኞች አሉ። እማ ሁሌ እንደምልሽ ዛሬም ክፉሽን ለእኔ አድርገው የአንቺን ፍቅር የሚያስረሳ ምንም ፍቅር የለም። ማንም ለአንቺ ከኔ በታቸው ሱቅ እጄ ካርድና ሻማ ገዝቼ ተመለስኩ። ዛሬ መዳን ያለም የገዛሁትን ሻማ እመቤቴ እስከ ልጁ ያለችበት ምስል ፊት ለኮስኩት። የቀረበውን ማዕድ መብላት ጀመር። እማ ሁሌም እወድሻለሁ። ደስ በማይልም ቀን ውስጥ ቢሆን ሁሌም ልቤ ውስጥ አለሽ። ክፉሽን ያደረገው እማ ሁልጊዜም እወድሻለሁ።